ሰላም እንዴት አላችሁ? ዛሬ ሀገራችንን ጉዳይ የተመለከቱ መረጃዎችን በተለይም የግብፅና የሱዳን ግንኙነት ወዴት ሊያመራ ይችላል ከዚህ ከህዳሴው ግድብ ጋር ምን አይነት ችግር ሊፈጥሩ ይችላል የሚለውን በስፋት የማስመለክታችሁ ይሆናል። ቤተሰቦች ላይክ፣ ሰብስክራይብሽር ማድረጉ እንዳትረሱ፣ እርግጥም ታደርጉታላችሁ። ላደረጋችሁትም ሁሉ እጅጉን አመሰግናችኋለሁ። የግብፁ ፕሬዚዳንት አብደልፈታህ አልሲሲና የሱዳኑ አልቡርሃን በአባይ ተፋሰስ የውሃ ደህንነት ላይ መወያየታቸው አነጋጋሪ ጉዳይ በአፍሪካ ቀንድ ፖለቲካዊ ታሪክ ላይ የሚፈ ጥር ሆኖ ውለዋል። የግብፁ ፕሬዚዳንት አብደልፈታህ አልሲሲ ከሱዳኑ ጀነራል አብደልፈታህ አልቡርሃን ጋር በናይል ወንዝ ላይ ተመካክረዋል። የውሃ ደህንነትን በጋራ ማስጠበቅ የውይታቸው ዋነኛ መቋጫ አሊያም የድርድራቸው አኬድ እንደሆነ ተነግሯል። ይህ ደግሞ ነገሩን ውስብስብ ያደርገዋል። ቢጤያቸው ናቸው። የአልሲሲ አልቡርሃን ያ ማለት በአንድ ትምህርት ቤት፣ በጦር ትምህርት ቤት የተማሩ እንዲሁም ሁለቱም በመፈንቅለ መንግስት ወደ ስልጣን የመጡ በመሆናቸው አንድ አይነት የፖለቲካ አቋም አላቸው። በዛ ላይ በኢትዮጵያን የተመለከቱ መረጃዎች ሲያጋሩ እንዲሁ አደገኛ የሆኑና ጠላት አይነት ግንዛቤ ያለው በመሆኑ በአንድ ድንጋይ ሁለት ወፍ ይሆንላቸዋል ተብሏል። ታዲያ ትላንት በአርአይሴፍ ወይንም ደግሞ በፈጥኖ ደራሽ ኃይሉ በመሐመድ ሀምዳን ዳገሎ ሲሰቃዩ የነበሩት አብደልፈታህ አልቡርሃን ዛሬ ወታደራዊ ድል አገኘው በሚል እንዲሁ ደፋ ቀና እያሉ ይገኛል። አሊያም ዲፕሎማሲያቸውን እንደተለመደው ወደ ግብጽ ለማድረግ እየሞከሩ ይገኛል። የሱዳኑ ፕሬዝዳንት ጀኔራል አልቡርሃን ሰኞ ወደ ግብጽ ሄደዋል ተገኝተዋል በግብጽ ካይሮ ጉብኝት ሲያደርጉ ታዲያ ሁለቱ መሪዎች ማለትም ከአብደል ፈታ አልሲሲ ጋር በተለያዩ ጉዳዮች ላይ የተነገረ ሲሆን በአፍሪካ ቀንድ ጉዳዮች ላይ በተለይም ትኩረት ተደርጓል ተብሏል። ከዛም ባሻገር በአባይ ተፋሰስ ዙሪያ ውይይት ከማድረጋቸውን ባሻገር የግብጽ ፕሬዚዳንት ጽሕፈት ቤት ይህን ማውጣቱ አንዳች ትርጉም ለአዲስ አበባ የሚሰጣት ይሆናል። በዛ ላይ የአፍሪካ ቀንድ ፖለቲካ ባልተረጋጋበት አጋጣሚ ነገሩን በዚህ ልክ ለመቋጨት ይፈልጋሉ ተብሏል። ግብጽ አንዴ ከኤርትራ ሌላ ጊዜ ደግሞ ወደ ሶማሊያ ብቅ በማለት ነገሮችን ለማወሳሰብ እየሞከረች ይገኛል። ከዚህ ባሻገርም ጅቡቲ ደርሰው እንዲሁም በቀይ ባህር ዙሪያ ላይ ተስማምተው የግብፁ ፕሬዚዳንት አብደልፈታህ አልሲሲ መመለሳቸው ከእስማኤል ኦማር ጊሌ ጋር ማለት ነው ነገሩን ሌላ መልክ ያሰጠዋል። በተለይም ቀይ ባህር የዓለማችንን 12 በመቶ ንግድ የሚያሳልጥ በመሆኑ ከዛም ባሻገር እስከ 25 በመቶ የዓለማችን የንግድ መርከቦች የሚንቀሳቀሱበት በመሆኑ ቀላል አያደርገውም። በተለይም ቀይ ባህር ላይ የሚገኙት ሁለቱ ቁልፍ መስመሮች ደግሞ ለእንዲህ አይነቱ እንቅስቃሴ ወሳኝ ፖለቲካዊ አንደምታ አላቸው። በደቡብ በኩል በህንድ ውቅያኖስ በበዓል መንደብ ማለትም በኤደን ባህረ ሰላጤ፣ በሰሜን በኩል ደግሞ የግብጹ ስዊዝ ካናል ወይም ስዊዝ ቦይ የሚገኝበት በመሆኑ ነገሩን ከዛ አንጻር ለመቃኘትም ሞክረው ነበር። አሁን ደግሞ የሁለቱ ሀገራት መሪዎች መግለጫ በጋራ አውጥተዋል። በሱዳን መልሶ ግንባታና በውሃ ደህንነት ላይ ከመነጋገራቸውን ባሻገር በግልጽ የናይል ወንዝን ስም ማንሳታቸው ጉዳዩ ከኢትዮጵያ ጋር የሚገናኝ መሆኑ ሳይታለም የተፈታ ነው። የሁለቱ ሀገራት ማለትም የካርቱምና የካይሮ ፖለቲከኞች የውሃ ደህንነትን ለማስጠበቅ መነጋገራቸው ተገልጿል። የግብፁ ፕሬዚዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሎ ናይል ላይ የሚወሰድ የተናጠል እርምጃ ተቃውመውታል። ይህ ማለት ኢትዮጵያ ገርድ ወይንም ደግሞ የህዳሴው ግድብን መገንባቷ አበሳጭቷቸዋል ወይም ይህን ተቃውመውታል የሚል ትርጓሜ ያለው ነው። የሁለቱ ሀገራት መሪዎች በአባይ ተፋሳስ ላይ የሚገኙ ሀገራት ተጠቃሚ የሚሆኑበትን ዓለም አቀፍ ሕግን ለማስከበር እንደሚሰሩ ተናግረዋል። የአረብ ሰይፍ አንድ ሁለት ሶስት የተሰኙ የጦር ልምምዶችን ማድረጋቸውም የሚታወስ ነው። በሁለቱ ሀገራት መካከል ያለው የአመለካከት መስማማት በግብጽና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ እንደሆነ ተነግሯል። ታዲያ የፕሬዝዳንቱ ጽህፈት ቤት በዚህ ልክ ሀሳቡን ቢያጋራም በአባይ ተፋሳስ ላይ የሚኖር የውሃ ደህንነትን በጋራ ለመስጠበቅ መነጋገራቸው ቤታቸውን ደግሞ እንደነ አህራም ኦንላይን ያሉት ድረገጾች በስፋት ዘግበውታል። ትኩረትም ለመስጠት ሞክረዋል። ግብጽ በህዳሴው ግድብ የውሃ ሙሌትና ከግድቡ ጋር የሚለቀቀው ውሃ እንዲሁም አስተዳደር ላይ ህጋዊና አስገዳጅ ባይንዲንግ ሶስትዮሽ ስምምነት ካልተፈረመ የሙጥኝ እንዳለች ነው። ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት ስትናገር ብትቆይም ኢትዮጵያ ግን የተለያዩ ስሮችን በአግባብ ሄዳባቸዋለች። ታዲያ ሶስቱ ሀገራት በአባይ ወንዝ ላይ ማለትም ኢትዮጵያ፣ ሱዳንና ግብጽ ባላቸው የውሃ ድርሻ መስማማት ከቻሉ ከህዳሴ ግድብ የሚለቀቀውን የውሃ መጠን በተመለከተ አሳሪ ስምነት ላይ መድረስ እንደሚቻል በተደጋጋሚ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ እስከ ኃይለማርያም እንዲሁም እስከ አሁኑ ጠቅላይ ሚኒስትር አቋም እንዳለ ይታወቃል። ግድቡን በሚመለከት አፍሪካ ህብረት በአሸማጋይነት ሙከራ አድርጓል። በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ደግሞ ሳይሳካ ያለ ውጤት መበተኑ ነገሩን እንዲሁ ግብጽ ሰሜን አፍሪካ ላይ ያለው ስፈልግ መካከለኛው ምስራቅ ካስፈለገ አረብ አለፍ ሲልም እንዲሁ የአውሮፓ ወይም የምራ ምዕራቡ ዓለም አቋም ያለኝ በሚል የሙጠኝ እንዳለች ይገኛል። ዲፕሎማሲያዊ አካሄዷን ወደ ምዕራቡ ዓለም እያደረገች ባለችበት ሰዓት ዶናልድ ትራምፕ በቅርቡ ደግሞ ስዊዝ ቦይን በነጻ መጠቀም አለብን ማለታቸው የዲፕሎማሲ ግርግር ሊፈጥርባት እንደሚችል ደግሞ ሳይታለም የተፈታ ነው። የኢትዮጵያ ህዳሴ ግድብ በዚህ አመት ሊጠናቀቅ እንደሚችል እየተነገረ ባለበት ሰዓት በተወሰነ ደረጃ ሀይል ማመንጨቱም ግብጽ ከግድቡ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንሳል በሚል ህዝቧን በታህሪር አደባባይ ጭምር እንዲቃወም ስታደርገ ሰንብታለች። ይህ አካሄድ ደግሞ እስከ መቼ መፍትሄ ያመጣል? የሚለውም እንዲሁ አስቸጋሪ ያደርገዋል። ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችበት የታላቁ ህዳሴ ግድብ ገርድ ዙሪያ ለአመታት ተቃውሞ ያሰማችው ካይሮ አዲስ አበባ የማትስማማ ከሆነ በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒው የአካባቢውን ሀገራት በማስተባበር ወታደራዊ አካሄድም እንዲሁ በመከተል ላይ ትገኛለች። ያ ማለት ካይሮ አዲስ አበባ በገርድ ወይም በህዳሴው ግድብ ላይ ያሳጣቻትን አንዳች ነገር በቀይ ባህር አዲስ አበባ እንዳታገኝ የማድረግ ፖለቲካዊ አካሄድ ሆነዋል። ግብጽ ከጅቡቲ ጋር የቀይ ባህርና የኤደን ባህረ ሰላጤን አስተዳደሩንም ሆነ የጸጥታ ጉዳዩን የውሃ አካላቱን የሚጋሩት ሀገራት ብቻ በዋነኝነት ይመለከቱታል በሚል መስማማቷ ደግሞ ይህኑ በግልጽ የሚያስቀምጥ ያደርገዋል። የሶማሊያ የውጭ ጉዳይ ሚኒስትር ከዛም በፊት ማለት ነው አህመድ ሞአሊም ፊቃም በታሳስር ላይ ወደ ግብፅ ሄደው ነበረ። የግብጽ መንግስት ተመሳሳይ አቋም አንጸባርቋል፣ እኛም እናደርገዋለን በሚል ሀሳባቸውን እንዲሁ አጋርተው ነበረ። የግብፅ የውጭ ጉዳይ ሚኒስትር በድር አብዱላቲ ደግሞ ንግግር አድርገዋል ተደርገዋል። ቀይ ባህርን ሊጠቀሙ የሚችሉ ተጎራባች ሀገራት ብቻ እንደሆኑ ሲያትቱ ያ ማለት ጅቡቲ፣ ሶማሊያ፣ ኤርትራ፣ ግብጽ እና መሰል ሀገራት እንጂ ኢትዮጵያ እዚህ ውስጥ የለችበትም የሚል ትርጓም ያለው ያም ሆኖ ግን ፖለቲካዊ አካሄዱን ዛሬ ዜ መስጠት ካልተቻለ ሁኔታው ውስብስብ ሊሆን እንደሚችል ሳይታለም የተፈታ ያደርገዋል። ወደ ቀይ ባህር እንዱ ማንም ዝር እንደማይል ከዚህ ቀደም መናገራቸው ይታወሳል። በግብጽ ፕሬዚዳንት ጽህፈት ቤት ደግሞ የተገኙት ፕሬዚዳንት አልሲሲና የሱዳኑ ፕሬዚዳንት አልቡርሃን የሁለቱ ሀገራት ያላቸውን የሁለትዮሽ ግንኙነት ለማጠናከር ከውይይት ላይ ደርሰዋል። ከዚህ ባሻገርም የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በብራዚል በሪዮ ዴ ጃነሮ ጉዳዮች ላይ በመወያየታቸው በተለይም ስለ አፍሪካ ቀንድ ጸጥታ ሁኔታ በጋራ ስለሚሰሩበት ሀሳብ ማጋረታቸው እንዲሁ ኢትዮጵያን በዲፕሎማሲው መንገድ ጉዞ ላይ እንደሆነች የሚጠቁም ያደርገዋል። ለዚህም ነው ነገሩን ቀለል አድርጎ አይመለከቱትም የሚባለው። በግብጽ ፖለቲከኞች በኩል አሜሪካን ተጠቅሞ አፍሪካ ቀንድን በማመስ እንዲሁም ፖለቲካ ሳይሆን ወደ ራስ መንገድ የመጠቅለል ፍላጎት ቢኖረም ኢትዮጵያ በራሷ መንገድ የምትሄድባቸው ርቀቶች እንዲሁ ከብሪክስ እስከ መንግስታቱ ድርጅት እንዲሁም ከአሜሪካ ፖለቲከኞች ድረስ ተቀባይነት ሊኖረው እንደሚችል እየተገለጸ ይገኛል። በተለይም የአልቦርሃን መንግስት በሱዳን ጦርነት ከባድ ቀውስ ህዝቡ ላይ የፈጠረ ባለበት ሰዓት ፖለቲካዊ መፍትሄን ከመፈለግ ወታደራዊ ምርጫን ማድረጉ እንዲሁ ለካይሮም ጥሩ ዜና ላይሆን ይችላል። በእርግጥ ካይሮ ከጥቅማ ውጪ ስለማንም አስባ ስለማታውቅ ከዚህ ቀደም ኢትዮጵያ ጋር ባደረገች የሚያመቻቸው ጦርነቶች ሶስት ጊዜ መሸነፏን ወደ ኋላ ችላ በማለት አንዳች የጦርነት ነጋሪት ጉሰማ ውስጥ መግባቷ ይህኑ የሚጠቁም ነው። የሶማሊያ መንግስት ቢሆን በራሱ መንገድ ባልሸባብ በኩል ተሽመድ ምዶ እንጂ ነገሮችን ወደ ራሱ በመጠቅለል ከሱዳን ከኤርትራና ና ከግብጽ ጋር በመሆን ኢትዮጵያን የማተራመስ አቅሙ እድሉ ሊፈጠርለት ቢችል ሊሞክር ነበር ተብሏል። ግን አሁን ነገሮች ተቀይረዋል። አምስት ጫፍ ያለው ኮከብ በመጠቀም ከአምስት አካባቢዎች ሶማሊያ አለች፣ ስለዚህ መጠቅለል አለብን በሚል አቋም ያራምድ ሱዳንና ነገሩ ቀላል አይደለም። ሶማሌላንድ ላይ፣ ጅቡቲ ላይ፣ ኢትዮጵያ ላይ፣ በራሷ ሶማሊያ ና ዱ ኬንያ ላይ ሶማሊያ አለች በሚል ነው ሰንደቅ አላማቸው ሳይቀር አምስት አቅጣጫን የሚጠቁመው